ሰላም፣ ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቢል ስፖርት ላይ ትገኛላችሁ። ከዚህ በኋላ በበርካታ ርዕሰ ጉዳዮች ተመልሰን ቆይታ እናደርጋለን። የአርሰናሉ አንድሪያ ቤርታን የተመለከተ ጉዳይ እናጋራችሁ። እኚህ ጣሊያናዊ ሰው ባለፉት ጥቂት ቀናቶች ከአርሰናል ጋር ተያይዞ ስማቸው ሲነሳ ቆይታ አድርጓል። ምናልባት እስካሁን ድረስ ክለቡ ኦፊሻል የሆነ ቅጥር እስኪፈጸመላቸው ብቻ ነው የሚጠበቁት። በአርሰናል ቤት ቀጣዩ ስፖርቲንግ ዳይሬክተር በመሆን ከአሰልጣኝ ሚካኤል አርቴታ ጋር የሚሰሩ ሰው እንደሚሆኑም ጭምር ይጠበቃል እና አሁን ላይ እየወጡ ያሉ መረጃዎች የሚጠቁሙት ምናልባት በባለፉት ዓመታት በዲየጎ ሲሞኔ ቡድን አትሌቲኮ ዲ ማድሪድ መስራት የቻሉት ሰው ቀጣዩ አርሰናል ስፖርቲንግ ዳይሬክተር የመሆናቸው ጉዳይ ከመጨረሻው ምዕራፍ ላይ ደርሷል። እጅግ በጣም ዝነኛ የሆኑ ሰው ናቸው። በእግር ኳሱ ዓለም ላይ በጣም በርካቶች ያደንቋቸዋል። በተለይም ደግሞ በአትሌቲኮ ማድሪድ እጅግ በጣም አስገራሚ የሚባሉ ዝውውሮችን መፈጸም የቻሉ ሰው ናቸው። ወደ አርሰናል በቅርቡ እንደሚመጡም ጭምር ነው የሚጠበቀው። ዝውውሮቻቸውን እንመለከታለን። ከዛ ባለፈ በአርሰናል ምን ይጠበቅባቸዋል የሚሉትን ጉዳዮች እንመለከታለን። አርሰናል ከአሰልጣኝ አርሰን ቬንገር ቀጥሎ በስፖርቲንግ ዳይሬክተርነት ለሶስተኛ ጊዜ በዚህ ሙያ ላይ የሚያገለግሉ ሰው ይሆናሉ። በእርግጥ የመጀመሪያው ሰው ብዙዎች የሚያውቋቸው አይደሉም። ሳን ሌሂ ይሰኛሉ። በአርሰናል ቤት ውስጥ በስፖርቲንግ ዳይሬክተርነት ለአጭር ጊዜም ቢሆኑ ከአሰልጣኝ አርሰን ቬንገር ጋር በጋራ በመሆን ማገልገል የቻሉ ሰው ናቸው። ግን በርካቶች እንደሚሉት ያንን ኃላፊነት ደርቦ ሲሰሩ የነበሩት አርሰን ቬንገር በመሆናቸው ምክንያት የእኚህን ሰውዬ ኃላፊነት ብዙዎች አያውቁትም። ግን ደግሞ ያልተሳኩ ዝውውሮችን በመፈጸማቸውም ጭምር ምክንያት ከአርሰናል ጋር በፍጥነት ነበር የተለያዩት እና ያንን ኃላፊነት በብቸኝነትን በእርግጥ የተወጡ ሰው አሉ። ይልቁኑ በአርሰናል የኢንቨንዚብል ቡድን አካል የነበረው ኤዱ ጋስፐር ነበር። ከኡና ኤምሬ ጋር ጀምሮ ይህንን ቡድን ተረክቦ ባለፉት ዓመታት በስፖርቲንግ ዳይሬክተርነት ሲያገለግል ቆይታ ያደረገው፣ አሁን ከሱ መሰናበት በኋላ አርሰናል ባለፉት አራት ወራት ገደማ በጄሰን አይቶ አማካኝነት ቡድኑ እየተመራ ይገኛል። እንደሚታወቀው በጥር የተጫዋቾች የዝውውር መስኮት አርሰናል ዝውውር አልፈጸመም። ይሄ ብቻ አይደለም፣ በእርግጥ ቀደም ብሎም የሚጠበቅ ጉዳይ ነው። ከዚህ በኋላ ግን እኚህ ሰው በአርሰናል የዝውውር ሂደት ውስጥ ትልቅ ኃላፊነት እንደሚኖራቸውም ጭምር የሚጠበቅ ጉዳይ ነው። ታዲያ እኚህ ሰው ማን ናቸው? የሚሉት ጉዳዮች በርካቶች ያነሱታል። በጣሊያኑ ብሬስካ የተወለዱ ሰው ናቸው። እንግዲህ በዚህ ቆይታቸው ውስጥ ብዙዎች የሚያውቋቸው ከ2002 ጀምሮ በስፖርቱ ዓለም ውስጥ ማለፍ የቻሉ ሰው ናቸው። እዛው ጣሊያን በሚገኝ ክለብ ምናልባትም የመጀመሪያውን ኃላፊነት የተረከቡበት ኤሲ ካርፔን ዲዮሎ በሚሰኝ ክለብ ከ2002 እስከ 2006 ድረስ የነበራቸው የስፖርቲንግ ኃላፊነት ቆይታ ማድረግ የቻሉ ሰው ናቸው። እንግዲህ ባለፉት 23 ዓመታት ገደማ በስፖርቱ ዓለም ውስጥ እያሳለፉ የሚገኙ ሰው ናቸው። በረዛው በጣሊያን ውስጥ ፓርማን ይዘዋል። ከዛ ባለፈ በዥኖዋ ከ2009 እስከ 2012 በአትሌቲ ምናልባትም በጣም ረጅም ዓመታት ቆይታ ማድረግ የቻሉ ሰው ናቸው። ከ2013 የውድድር ዓመት ጀምሮ እስከ አሁኑ 2025 ድረስ በዚህ ቡድን ውስጥ ቆይታ ያደረጉ የሚገኙ ሰው ናቸው። ምናልባትም በአትሌቲኮ ዲ ማድሪድ ወርቃማ የእግር ኳስ ዘመናት ውስጥ የእኚህ ሰው ኃላፊነት ወይንም እጅ ነበር ማለት ይቻላል ማለት ነው። ይህንን ከተመለከትን በአውሮፓ ሻምፒዮንስ ሊግ በማድሪድ የተሸነፈባቸው የፍጻሜ መርሃ ግብሮች እናስታውሻለን። ወደ እንግሊዝ የመጡ የአጥቂ ስፍራ ተጫዋቾቻቸው በሳቸው ስር የመጡ በአትሌቲኮ ማድሪድ ምናልባትም በጣም አስደናቂ የሚባሉ ተጫዋቾችን ከተመለከትን ከዝውውሮቹ ጀርባ የእሳቸው ስራ ትልቅ አስተዋጽኦ እንዳበረከቱም ጭምር ይነሳሉ። ታዲያ አርሰናል ቤት ሲመጡ ብዙ ጉዳዮች ይጠብቋቸዋል። ከነዛ መካከል ምንም እንኳን በርካቶች የሚያነሱት ጉዳይ ቢሆንም አርሰናል ከ2021/22 የውድድር ዓመት ጀምሮ በሜዳ ላይ ባሉት እንቅስቃሴዎች በአብዛኛው ደካማ ጎኑ ተደርጎ የሚነሳው የፊት መስመር ተጫዋች ነው። ስለዚህ ትልቅ መፍትሄ እንዲያገኝ ይሰሩባቸዋል ተብለው ከሚጠበቁ ጉዳዮች ውስጥ አንዱ የፊት መስመር ተጫዋቾችን ወደ አርሰናል ማምጣት ነው። በዚህ ነገር ተሳክቶላቸዋል ይባልላቸዋል። እንዲያውም በአትሌቲኮ ማድሪድ ያለፉት ሁለት የመጨረሻዎቹ የስፔን ላሊጋ ሲያሳኩ በዛ ውስጥ ሉዊስ ፋሬዝን ዋንጫ በፈለጉበት የውድድር ጊዜ ወደ አትሌቲኮ ዲ ማድሪድ አምጥተው በውድድር አመቱ መጨረሻ ላይ ዋንጫ ሲያሳኩ የተመለከትንበትን ጊዜ በርካቶች ያነሱታል። የፊት መስመር ተጫዋች ያስፈልገው ነበር አትሌቲ፣ ከዛ እሱን አስፈረሙ። በትክክልም ቡድኑ ዋንጫ ሲያሳካን ደግሞ ይነሳል። በ2021 በተመሳሳይ እንዲሁ በቡድኑ በኩል የፊት መስመር ተጫዋች ሲያስፈልጋቸው ተጫዋች በማምጣት ቡድኑ ዋንጫ እንዲያሳካ አስችሎታል። ስለዚህ የአርሰናል ጉድለት የነበረውን ቦታ በአትሌቲ ቤት ሲደፍኑ የተመለከቷቸው በርካታ ሰዎች ይህንን ጉዳይ በትክክል መሸፈን የሚያስችል አቅም እንዳላቸው ያነሳሉ። ግን ደግሞ አርሰናል ቀደም ሲል እንዳነሳት ከ2022 የውድድር ዓመት ጀምሮ በሜዳ ውስጥ ባሉት እንቅስቃሴዎቹ ብዙ ጊዜ ከማያጠፋባቸው ቦታዎች ውስጥ በቀዳሚነት የሚነሳው የተከላካይ ስፍራ ነው። ስለዚህ በአብዛኛው ቡድኑ ሃይ አፕ ዘ ፒች በሚባለው የተጋጣሚ ሜዳ ክልል ላይ ረጅሙን ጊዜ ከሚያጠፉ ቡድኖች ውስጥ ይነሳል በዚህ ምክንያት ደግሞ ጎሎች ልክ በተጋጣሚ ሜዳ ሳጥን ውስጥ እንደሚያሳልፍ ቡድን የዛን ያህል ግብ አስቆጣሪ አይደለም አንደኛው ተደርጎ የሚነሳው እንዲህ አይነት ተጫዋቾችን ወደ ቡድኑ ማምጣትና ተጫዋቾችን ማስፈረም በአርሰናል ቤት ውስጥ አሁናዊ በሆኑ ጉዳዮች ለሚቀጥሉት ዓመታትም ጭምር የቡድኑን ችግር ለመቅረፍ በሚያስችል መልኩ ይህንም ቦታ ለመስራት ለመድፈን ዝውውሮች ይፈጽማሉ ተብሎ ይጠበቃል በተመሳሳይ ደግሞ በአርሰናል ቤት ውስጥ የሁለት ዓመታት ኮንትራት የቀራቸው ተጫዋቾች አሉ። ልክ እንደነ ቡካዮ ሳካ፣ ዊሊያም ሳሊባ ከዛ ባለፈ ማርቲኔሊ ያሉ ተጫዋቾች በአርሰናል ቤት ውስጥ ገና የመቆየታቸው ጉዳይ በጣም በሰፊው የሚነሳ ጉዳይ ቢሆንም አሁንም በአርሰናል ቤት ውስጥ ለሚቀጥሉት ዓመታት የመቆየታቸው ጉዳይ መቶ ፐርሰንት የተረጋገጠ አይደለም። በዚህ ሂደት ውስጥ ቀድሞ የሚነሳው እንዲሆን በርካቶች እንደሚሉት ገና እንደመጡ ሊሰሯቸው ይገባሉ ብለው ከሚያነሷቸው የዝውውር ሂደቶች በተጨማሪ ቀድመው የሚነሱት ጉዳዮች እነዚህ ናቸው ይላሉ። የቡካዮ ሻካን ከዛ ባለፈ የዊሊያም ሳሊባንና የጋብሬል ማርቲኔሊ እንዲሁም ማጋሌዥን ጨምሮ ኮንትራቶች በአርሰናል ቤት ውስጥ እንዳራዝሙ ማድረግ ከእኚህ ስፖርቲንግ ዳይሬክተርነት ኃላፊነታቸውን ከተረከቡ በኋላ የሚጠበቀው የቤት ስራ ነው የሚል ሀሳቦችን ያነሳሉ። እንግዲህ በአርሰናል ቤት ውስጥ በጣም በርካታ የቤት ስራ ይጠበቅባቸዋል። ራሳቸው ሚክል አርቴታ፣ በቡድን ውስጥ በስራ አስፈጻሚነት የሚገኙት ሪቻርድ ጋርሊክ ከዛ ባለፈ ጀምስ ኪንግ እንዲሁም ደግሞ የአርሰናል ባለቤት ከሆኑ ሰዎች ውስጥ ጆሽ ክሮንኬ የሚሳተፉበት የአርሰናል የዝውውር ሂደት ላይ በጋራ በመሆን ባለፉት አምስት ዓመታት ተኩል ቆይታ ያደረጉትን የሚካኤል አርቴታን ስራ ከፍጻሜ ለማድረስ ምናልባትም ከ2019 ኤፍ ኤ ካፕ በኋላ በቡድኑ በኩል ሊታይ የሚገባ የመጨረሻ ከዋንጫ ጋር ተያይዞ የሚነሳን ጥያቄ ለመድፈን እኚህ ሰው ትክክለኛው ናቸው የሚሉ ሀሳቦች ይነሳሉ። እንግዲህ በአርሰናል ቤት ውስጥ ባለፉት ጥቂት ዓመታት የተመለከትናቸው ዝውውሮች አሉ። ለምሳሌ እንደነ ዴክላን ራይስ በጣም ሪከርድ የሆኑ ገንዘቦች ወጥተውባቸው ወደዚህ ቡድን የመጡ ተጫዋቾች ናቸው። አርሰናል በቅርብ ጊዜ ደግሞ እንዲህ አይነት ዝውውሮችን መድፈሩ ካልቀረ ምናልባት በቀጣይ ጊዜያቶች ትክክለኛ ሰው በዝውውር ሂደቱ ላይ የሚያገኙ ከሆነ ምናልባትም ዋንጫ ለማሳካት የሚያበቃቸውን ሰው አግኝተዋል የሚል ሀሳቦችን ያነሳሉ። ምናልባት በጣም በርካቶች የሚያደንቋቸው ባሎንዶር የወርቅ ኳስን እንኳን ማሸነፍ የቻለን ተጫዋች በዝውውር ሂደቱ ላይ ካስፈረሙ ሰዎች መካከል ይነሳላቸዋል። እንግዲህ በማንቸስተር ቤት ውስጥ የምናውቀው ሮድሪጎ ወይም ሮድሪ በአትሌቲኮ ዲ ማድሪድ ካስፈረሟቸው ተጫዋቾች መካከል ይነሳሉ። ዴቪድ ቪያ ሌላኛው በባርሴሎና ቤት ውስጥ ምናልባትም ከምናውቃቸው ራሱ አትሌቲኮ ማድሪድ ዋንጫ ማንሳት ባስፈለገው ሰዓት ላይ ይህንን ተጫዋች በ2017 ወደ ቡድናቸው አምጠተው ዋንጫ እንዳሳኩ ካስቻሏቸው ዝውውሮች ውስጥ እንደ አንዱም ይነሳል ዴቪድ ቪያ። ከዛ ባለፈ ራውል ሂሜኔዝ በዚህ ዝውውር ውስጥ አንቶኒዮ ግሪዝማን፣ አንቶኒዮ ግሬዝማን፣ ማሪዮ ማንዙኪች ሌላው በዩቨንቱስ ቤት ከምናውቃቸው የፊት መስመር ተጫዋቾች መካከል ጃክሰን ማርቲኔዝ፣ ሉቻኖ ቬቶ፣ ራፋኤል ሳንቶስ ቦሬ፣ ፈርናንዶ ቶሬዝ፣ ኬቨን ጋሜሮ፣ ዲጎ ኮስታ፣ አልቫሮ ሞራታ ዣዋ ፋይሌክስ አይነት ተጫዋቾችን በዝውውር ሂደቱ ላይ ፈጽሟል። ይሄ ብቻ አይደለም። እንደነ ማቴዎስ ኩኛ አሁን በወልቭስ ቤት አርሰናል ለራሱ ከሚፈልጋቸው ተጫዋቾች መካከል የሚነሳው ሜምፒስ ዴፓይ። ከዛ ባለፈ ምናልባት በአውሮፓ በዚህ ሰዓት ላይ በጣም አስደናቂ ጥምረት እየተመለከትንባቸው ይገኛሉ ተብለው ከሚነሱት ውስጥ አንዱ የአትሌቲኮ ማድሪድ የጁሊያን አልቫሬዝ እና የአሌክዛንደር ሶርሎጅ ጥምረት እንደሆነ ይነሳል። ከዛ ባለፈ እንደነ ኬሊያን ኤምባፔና ቪኒሺየስ ጁኒየር እንዲሁም ደግሞ በባርሴሎና ቤት ውስጥ የሚነሱት የ ምናልባትም በዚህ ሰዓት ላይ በጣም አስደናቂ ጊዜን እያሳለፉ ከሚገኙት እንደነ ሮበርት ሌዋንዶስኪ እንዲሁም ደግሞ ራፊኒያን ልናነሳ እንችላለን። በዛ ውስጥ ደግሞ ራሱ ያማልን ልናነሳው እንችላለን። ምናልባት ምርጡን ጥምረት እያስመለከቱን ይገኛሉ። በማን ምክንያት? በአሌክዛንደር ሶርሎጅ እና በጁሊያን አልቫሬስ እነዚህንም ዝውውሮች የፈጸሙ ሰው ናቸው። እንግዲህ ቅድም ያነሳ ናቸው ጁሊያን አልቫሬዝ በሲቲ ቤት ውስጥ ይታወቃል። ሶርሎጅ እዛው በአትሌቲኮ ማድሪድ ቤት ውስጥ ከዛ ባለፈ ኩኛ በወልቭስ አልቫሮ ሙራታ በጣም በተደጋጋሚ በበርካታ ክለቦች ዩቬንቱስ፣ ከዛ ባለፈ አሁን የተመለከትነው ሪያል ማድሪድ ራሱ በአትሌቲኮ ዲ ማድሪድ በጣም በስፔን ብሔራዊ ቡድን ዲጎ ኮስታ በቼልሲ ቤት ዘው በማድሪድ በነበረው ቆይታ ፈርናንዶ ቶሬጅ በጣም በጣም ምርጡን የውድድር ዓመት ያሳለፈባቸው ምንም እንኳን የሊቨርፑል ቆይታዎቹ የሚታወሱ ቢሆኑም ከዛ በኋላም ቢሆን ከዛ በፊትም የነበሩት የስፔን ላሊጋ ቆይታዎቹ አትሌቲ እንደሆኑ ይታወቃል እና እነዚህን ዝውውሮች የፈጸሙ ሰው ናቸው። አርሰናል በቅርብ ጊዜ እንዲህ አይነት ምናልባት ፊት መስመር ላይ ሊጠቀሱ የሚችሉ ተጫዋቾች በዝውውር ሂደቱ ላይ የተሳካ ዝውውር ፈጽመዋል ለማለት የሚያስቸግር ቡድን እንደሆነ ይታወቃል እና ምናልባትም በቅርብ ጊዜ እንዲሁም በዝውውር ሂደቱ ላይ ያስፈረማቸው ተጫዋቾች ዋጋ አስከፍለውታል ይላሉ። እንደነ ኦሊቨር ዢሩ ለምሳሌ ከሩበን ቫምፐርሲ መውጣት በኋላ በዝውውር ሂደቱ ላይ ያስፈርመውታል በርካቶች ለእኔ ትችቶቹ የዛን ያህል ተገቢ ባይሆኑም በትክክል ግብ አስቆጣሪ ተጫዋች ተብሎ የሚነሳ አይደለም። በጣም ወሳኝ በሚባሉ ጨዋታዎች ላይ ግቦችን ያስቆጥራል፣ ግን ደግሞ ብዙዎች እንደሚሉት ያ የሮቢን ቫን ፐርሲን ዱካ ተከትሎ ወደ አርሰናል እንደመጣ ተጫዋች የዘጠኝ ቁጥር ሚናን በአግባቡ መውጣት የሚችል ተጫዋች ሳይሆን እንደ ቡድን ለቡድን አገልግሎት ብዙ የሚተጋ ተጫዋች እንደሆነ ብዙዎች ያነሻሉ። ላካዜት ተመቷል፣ ግቦችን ያስቆጥራል። እሱን በተምሳይ ቲዩ ዋልኮት እዛው በአርሰናል ቤት ውስጥ ለረጅም ጊዜ መቆየት የቻለ በኋላ ላይም ከቡርን ወጥቶ እንደነ ኤቨርተን ባሉ ቡርኖች ውስጥ የተመለከት ነው አይነት ተጫዋች ነው። ከዛ ባለፈ በቅርብ ጊዜ ደግሞ ከበርካታ ተጫዋቾች ስሙ ሲያዝ በደንብ እናስታውሳለን። አንደኛው ቤንጃሚን ሴስኮ ነው። ምናልባት እሳቸውን በቀዳሚነት ከሚያዘዋውሯቸው ተጫዋች መካከል አንዱ የመሆን እድል ሊኖረው ይችላል። በአንድሪያ ቤርታ ኃላፊነት ስር እና ዲጎ ሲሞኒ ምናልባት በአትሌቲኮ ማድሪድ ቤት ውስጥ የሚታወቁ ሰው። እኚህ ሰው ትክክለኛ ቢዝነስማን እንደሆኑ ይታወቃሉ። እና በጣም ምርጥ ምርጥ ዝውውሮችን በመፈጸማቸው ምክንያት ለአርሰናል ትልቅ ነገር እንደሆነ እሳቸውም ጭምር በሚያነሷቸው ሀሳቦች በደንብ መጋራት ይቻላል እና አሁን ላይ እየተነሱ ከሚገኙት ጉዳዮች አንጻር አርሰናል እኚህን የ53 ዓመቱን ሰው በማግኘቱ ምክንያት ምናልባትም በቀጣይ ጊዜያቶች ስራዎች እንዲህ በቀላሉ ደግሞ ማሸነፍ የሚችላቸው ላይሆኑ ይችላሉ። በቡድኑ በኩል የሚጠበቁ ጉዳዮች አሉ። ሚኬል አርቴታ ላይ ጥያቄዎች መነሳት በደንብ ጀምረዋል። በቡድኑ በኩል በቅርብ ጊዜ የውጤት ማጣቶች አሉ። ዘንድሮም የዋንጫ ፉክክር ውስጥ ምናልባት አለ ለማለት ያስቸግራል። ይሄ ጉዳይ ምናልባት ሊቨርፑል ከቀጣዮቹ ጨዋታዎች ማግኘት የሚገቡት ነጥቦች በጣም ጥቂት መሆናቸውን ስንመለከት ዘንድሮም ከጨዋታ ውጭ ሆኗል ማለት ይቻላል። ምናልባት ሊጠበቅ የሚችለው የአውሮፓ ቻምፒዮንስ ሊግ እስከ መጨረሻው ድረስ በሚኖረው ቆይታ ነው። ከዛ ባለፈ ግን በፕሪሚየር ሊጉ ለቀጣዩ ድራመት ቡድናቸውን ማዘጋጀት ከኚህ ሰው የሚጠበቅ ጉዳይ ይሆናል እና ያንን የቤት ስራ ለመስራት ገና ካሁኑ የቤት ስራዎችን ለመስራት የእኚህን ሰው ዘወር አሁን፣ ማርች ወር ላይ ቀደም ብሎም እንደ ዳቪድ ኦርንስቲን ይዘውት በወጡት መረጃ፣ ለአርሰናል ቀረብ ያሉ ሰዎች ይዘውት የወጡት መረጃ እንደሚጠቁመው አንድሪያ ቤርታን በዛ ቦታ ላይ በኃላፊነት መሾማቸው እውን እንደሚሆን በርካቶች ሲያነስቱ የነበረው ጉዳይ አሁን ላይ ምናልባት እልባት ላይ ያገኘ የመጨረሻው ምዕራፍ ላይ ደርሰዋልና አርሰናል ምናልባትም ከኤዱ ጋስፐር መውጣት በኋላ ይህንን ቦታ እንዴት ባለ መልኩ መወጣት ይችላል የሚለው ጉዳይ ይጠበቃል። በጣም አስደናቂ የሚባሉ ዝውውሮችን በቅርብ ጊዜም ፈጽመዋል አርሰናል እንግዲህ ይታወቃል። ምንም ክሬዲት መንሳት አይጠበቅብንም። የኤዱ ጋስፓርን ዝውውር እንደነ በቤን ኋይት ያሉ ዙሪያን ቲምበር፣ ዴክላን ራይስ፣ ጆርጊኒሆ ከዛ ባለፈው የውሰት ውሎች ነበሯቸው። እንደነ ስተርሊንግ ያሉ ተጫዋቾች ስኬታማ ነበሩ ለማለት ያስቸግራል። ከዛ ባለፈ በአርሰናል ቤት ውስጥ እንደነ ዳቪድ ራያ ያሉ ተጫዋቾች እንዲሁም ደግሞ በቡድን ውስጥ እንደነ ጋብርኤል ሱስ ራሳቸው እንደነ ዚንቼንኮ ያሉ ተጫዋቾች በአርሰናል ቤት ውስጥ እንዲመጡ ትልቅ አስተዋጽኦ አበርክተዋል። አሁንም የሚጠበቀው ጉዳይ በአርሰናል ቤት ውስጥ የኚህ ሰው ደግሞ ሌላኛው የቤት ስራ ይጠበቃቸዋል። በቀጣይ ጊዜ አርሰናልም እንደ ቡድን የቦርዱ ድጋፍ ይጠበቅባቸዋል። እንግዲህ ቦርዱ ከዚህ በኋላ ምናልባትም ለሚካኤል አርቴታም ደጋፊዎች ከሚያሰሙት ጨዋታ አንጻር በአጭር ጊዜ የዋንጫ ጥያቄን መልስ እንዲያገኝ ከማድረግ አንጻር በገንዘብ ደረጃ ከሌሎች ክለቦች በፉክክር ደረጃ ራሱን ማኖር ይጠበቅበታል። አሁንም የአርሰናል ደጋፊዎች ለምሳሌ አንዳንድ ጥያቄዎችን ያነሳሉ። የእንግሊዝ ፕሪሚየር ሊግ የ2526 የውድድር የስቴዲየም ትኬት መግቢያ አርሰናል ይፋ ሲያደርግ ከየትኛውም የእንግሊሽ ፕሪሚየር ሊግ ክለብ ውድ የሆነውን የስቴዲየም መግቢያ ትኬት የሚያስከፍለው ክለብ ነው። እና እንዲህ አይነት ገቢዎች ባሉበት ሁኔታ አሜሪካውያኑ ባለሀብቶች የሚያገኙት ትኬት የትኬት መግቢያ አሊያም ሌሎች የስፖንሰርሽፕ ስምምነቶች ወደ ባንካቸው የሚያስገቡ እንጂ መልሰው ወደ ክለቡ ኢንቨስት የሚያደርጉ አይደሉም የሚል ትችቶችን ይሰነዝራሉ። እና አሁንም በተመሳሳይ ይህንን የቡድኑን ክፍተት ለመሸፈን በባለቤቶቹ በኩል ገንዘቦችን መበጀት በጣም ትልቅና ምናልባት በቀዳሚነት ከሚያዙ ጉዳዮች ውስጥ የሚነሳ ነው እና እንዲሁ በጣም በቀላሉ ስኬታማ መሆን ይችሉበታል ወደሚባል ሊግና ክለብ ዓለም የመጡት ባለፉት ምናልባት አርሰናል ከዋንጫ ጋር ከተራራቀ ረጅም ዓመታትን እያስቆጠረ ነው። ከዓመታት በላይ አስቆጥሯል። በቡርኑ ቤት ውስጥ ስለዚህ ዝውሮች ደግሞ ምናልባት ትላልቅ ተጫዋቾችን ወደ ቡድኑ ውስጥ የማያመጡና ከዋንጫ ጋር ካልተገናኙ እራሳቸው በአርሰናል ቤት ውስጥ ያሉ ተጫዋቾች ጥያቄ ማንሳት ይጀምራል። ለዚህ እንደነ ሴስክ ፋብሪያስ፣ ባካሪ ሻኛ፣ ሳሚር ናስሪ፣ ሮቪን ቫምፐርሺ ሌሎችም ተጫዋቾች ይነሳሉ። በዋንጫ ከሌለ ከቡድኑ የሚለቁ ተጫዋቾች ይኖራሉ፣ ይጠበቃል እና አሁንም የምንጠብቀው አርሰናል ይህንን ዝውውር ከፈጸመ በኋላ የቦርዱ አጠቃላይ ድጋፍ በጣም የሚጠበቀው ጉዳይ ነው የሚሆነው። ገንዘቦችን በመበጀት እኚህን ሰው እንዲሁም ሚኬል አርቴታንም ጭምር የመታደግ ስራ ይመስልኛል። የአርሰናል ደጋፊዎች ከዚህ በኋላ ለረጅም ጊዜ የቆዩ ጥያቄዎችን ሲያነሱ ቆይተዋል። አሁንም ያለ ዋንጫ ለረጅም ጊዜ መቆየት የሚችሉበት አይነት የመታገስ አቅቦ ያላቸው አይመስልም። ሶ በአርሰናል ቤት ውስጥ ትልቅ ኃላፊነት ይጠበቅባቸዋል። ሰውየው ይህንን ኃላፊነት ለመረከብ ምናልባት የቀናት ጉዳይ ነው የሚጠበቅባቸው። ስለዚህ ቀደም ሲል ያነሳናቸው የዝውውር ሂደቶች ምናልባትም በስፖርቲንግ ዳይሬክተሩ ኃላፊነት በጣም የሚደነቁ መሆናቸውን የተመለከትናቸው ናቸው እና እነዚህን እናያለን በቀጣይ ጊዜያቶች ምናልባትም ስኬታማ የመሆን እድላቸው በጣም ሰፊ ነው ተብሎ ነው የሚነሳው። በየውድድር ዓመታት ውስጥ የተመለከትናቸው ያስፈረሟቸው ተጫዋቾች በጣም የሚያስደንቁ ሆነው የተመለከትናቸው ተጫዋቾች ናቸውና እነዚህ ለእሳቸው ምስክር ሆነው ይነሳሉ። በአርሰናል ምን አይነት ቆይታ ይኖራቸዋል የሚለው ጉዳይ ለብዙዎቻችን አነጋጋሪና ጠያቂ መሆኑ ይችላል። ግን በዝውውር ውስጥ በጣም የተሳኩ ዝውውሮችን ከፈጸሙ ስፖርቲንግ ዳይሬክተር ሰዎች መካከል አንዱ እንደሆኑ ግን ተመልክተናልና በአርሰናል ምን አይነት ቆይታ ይኖራቸዋል የሚለውን በቀጣይ ጊዜያቶች እንመለከታለን። ለአርሰናል ግን በጣም ወሳኝ የሚባለውን ሰው በዝውውር ሂደቱ ላይ ማግኘት የቻለ ይመስላል።